ኢትዮጵያ በወሰደቻቸው የኢኮኖሚ ማሻሻያ እርምጃዎች የውጭ ቀጥታ ኢንቨስትመንትን በመሳብና የኢኮኖሚ መዋቅራዊ ሽግግርን ለማሳካት በትክክለኛ መንገድ ላይ እንደምትገኝ የኢፌዴሪ ፕሬዝደንት ታዬ አጽቀ ሥላሴ ገለጹ። በኢትዮጵያ ኢንቨስትመንት ያድርጉ 2025 የቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። የኢፌዴሪ ፕሬዚደንት ታዬ አጽቀ ሥላሴ በፎረም መክፈቻ ባደረጉት ንግግር ኢትዮጵያ በርካታ የለውጥ እርምጃዎች እየወሰደች መሆኑን ገልጸዋል። የኢኮኖሚ ማሻሻያ እርምጃዎች እድገትን ለማስቀጠል የውጭ ቀጥታ ኢንቨስትመንትን ለመሳብና መዋቅራዊ ሽግግር ማሳካት እንደሚያስችሉ አስረድተዋል። ይህም ኢትዮጵያ በትክክለኛው የእድገት ጎዳና ላይ እንድትገኝ አድርጓታል ያሉት ፕሬዚደንቱ የኢትዮጵያ ኢኮኖሚ የወደፊት እጣ ፈንታ ብሩህ ነው ብለዋል። ለውጭ ባለሀብቶች ዝግ ሆነው የቆዩ ዘርፎችን የመክፈት ሀገራዊ ሪፎርም የህግና የፖሊሲ ማሻሻያዎችና በተለያዩ ዘርፎች ኢንቨስትመንትን በመሳብ ረገድ ተጨባጭ ለውጥ ማምጣታቸውን አንስተዋል። መረጃው የ ገንዘብ ሚኒስቴር ነው። የግብርና ሚኒስትር ዶክተር ግርማ መንቴ ከተባበሩት መንግስታት የምግብና እርሻ ድርጅት ፋኦ የስራ ኃላፊዎች ጋር ተወያዩ። በውይይታቸውም በእንስሳትና ዓሣ ሀብት ልማት ዘርፍ በተለይም በዶሮ እርባታ እንዲሁም በንማነ በማር ምርት ላይ ተወያይተዋል። በተጨማሪም ኢትዮጵያ በጅማ ከተማ ስለምታስተናግደው ሁለተኛው የዓለም የንብ ቀን አከባበርን አስመልክቶ በስፋት ተወያይተዋል። የግብርና ሚኒስትሩ ዶክተር ግርማ መንቴ በውይይቱ ወቅት የተባበሩት መንግስታት የምግብና እርሻ ድርጅት በኢትዮጵያ የግብርናውን ዘርፍ ለማዘመን በርካታ ድጋፎች እያደረገ እንደሚገኝ አብራርተዋል። የተባበሩት መንግስታት የምግብና እርሻ ድርጅት ረዳት ዋና ዳይሬክተር ታና ቴያንሲን በበኩላቸው በግብርናው ዘርፍ አሁን ላይ የተመዘገቡ ስኬቶች የኢትዮጵያ መንግስት በምግብ ራስን ለመቻል በሚያደርገው ጥረት የዘርፉ እድገት ትልቅ ማሳያ መሆኑን መስክረዋል። መረጃው የግብርና ሚኒስቴር ነው። የቱሪዝም ኢንዱስትሪ ተዋናዮች በጂኦ ፓርኮችና ጂኦ ቱሪዝም ላይ ያላቸውን ግንዛቤ ማሳደግ ለዘርፉ እድገት ወሳኝ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጋር የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሐሳብ የተዘጋጀው ወደ ጥናት እየተካሄደ ነው። የቱሪዝም ሚኒስትር ሰላማዊት ካሳ በዚሁ ጊዜ እንደገለጹት መንግስት ትኩረት ከሰጣቸው አምስት የኢኮኖሚ አውታሮች አንዱ ቱሪዝም ነው ብለዋል። ዘርፉ የሚጠበቅበት በትን ያህል ለሀገር እድገት እንዲያበረክት እየተመራ እንዳለ አንስተው ይህም በተሰጠው ትኩረት ልክ ያሉ እድሎችን ለማዳበርና ለማስተዋወቅ አስተዋጽኦ ፈጥሯል ነው ያሉት። አዲሱ ረቂቅ የቱሪዝም ፖሊሲ የጂኦ ቅርስ ቦታዎችን መጠበቅ፣ ጂኦ ፓርኮችን ማቋቋምና የጂኦ ቱሪዝም አስፈላጊነት ላይ ትኩረት የሰጠ ነው ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው።